የስ የስ የስ የስ የስ በመጨረሻ ራሱን የሚከላከልባቸው ሃይማኖቱ አስተምሮቶች አሉ። ከሰው አይን በለው፣ ከጅኒ በለው፣ ከጥንቆላ በለው፣ ከድግምት በለው፣ ከምን ቁርአን ሐዲሶች አሉ። ዝክሮች አሉ። እነዚህን ከቀራ እነዚህ ነገሮች የሚባል ነገር የለም። ከድክመት ነው። ሰዎች የራሳቸውን የእምነት የሃይማኖት ድክመታቸውን በሌላው ለማንጸባረቅ ይሞክራሉ። ያንን ሚከላከሉበትን አቅምን ቢውልድ ማድረግ ነው እንጂ ያለባቸው ግልጽ ነው፣ አደለ ከሌ ጥንቆላ እንትን አደረገብኝ መተት ተሰራብኝ፣ ድግም ተሰራ አሰራብኝ፣ ጅኒ ያሰራ የሚባል ነገር የለም። ጅኒ እንዲያረገኝ የሚባል ነገር የለም። እውነታዊ ነው። ኡስታዙ እንደነገራችሁ የራሳችሁን ስህተት የራሳችሁን ድክመት ትምህርት አልገባ ሲላችሁና ማንበብ አቁማችሁ በጫት ጀዝባችሁ ማጥናት ትታችሁ ብርሃኑ ነጋ ፈተና ስላመጣባችሁ እንደ ድሮ ኮርጆስ ማለፍ ስላልተቻለ በክርስቲያኖች ለማሳበብ እንደሞከራችሁ እኛ አስቀድመን እየጮኸን ነበር። ይህ ውስታዝ ተገልጾለታል፣ እርግጠኛ ነኝ ይህ ውስታዝ ከእናንተ ወገን ስላልሆነ ነው። ከእናንተ ወገን ከእናንተ ብሔር ቢሆን ኖሮ ይሸፋፍነው ነበረ። እውነታን እንደዚህ የሚጋፈጥ ውስታዞችን እናበረታታለን። መተት ድግምት ተሰራብኝ በሚል በሐሰት ትርክት እንዳወደማችሁት በግልጽ እርሱ ራሱ እኛ ስንለው የነበረውን ደግሞታል ማለት ነው። በጣም ነው የምናመሰግነው ውስታዝ። እንደዚህ አይነት እውነታዎችን ማጋለጥ ግዴታ ነው፣ ምክንያቱም ሲዋሹ ሰዎች ዝም ብለን መመልከት የለብንም። እኔ የትኛውም እምነት ጥላቻ የለብኝም፣ ነገር ግን በሐሰት እኔ መተት ተደርጎብኝ ነው ሰነፍ የሆንኩት ድግምት ተሰርቶብኝ ነው ደሃ የሆንኩት የሚሉ የምቀኛ የሸረኛ የተንኮለኛ አስተሳሰቦች እንደሆኑ ጠንቅቄ ስለማ ነው እንዴት ነው እስቲ አስባችሁታል? ሴትዮዋ ከዚህ በፊት ባስተላለፍኩላችሁ ቪዲዮ ላይ የልጄ ላይ መተት ተሰርቶባት ፎቶዋ ቤተክርስቲያን ውስጥ ተሰቅሏል አለች። እኔ ተነስቼ አሁን የሙስሊሞች የመጅሊስ መሪ መተት ሰርተውብኝ ፎቶዬን አኗር መስጊድ ሰቅለውታል ብል ሙስሊሞችን እንዴት እንደሚያናድድ እንደሚያበሳጭ አስቦት እስቲ። እንደዚህ አይነት ተራ ክሶችን በአሩ ሚዲያ ሲተላለፍ የነበሩትን እያንዳንዳቸውን ማጋለጥ እንችል ነበረ እያንዳንዳቸውን በመረጃ ፉርሽ ማድረግ እንችል ነበረ። እና ብዙም ጠቃሚ ስላልሆነ ነው ዝም ያለው። ግን እንደዚህ አይነት እውነተኛ ውሳዞች ሲመጡ ደግሞ ልናደንቃቸው፣ አፕሪሼት ልናደርጋቸው ይገባል። አታጥናና ዝም ብለህ ጫትን እያኘክ ትውልና የክርስቲያኑን ንብረት እንዴት አድርጌ የራሴ ላደርገው ሆቴሉን እንዴት ላውድመው፣ ይሄ ሴጣናዊ አጋንንታዊ አስተሳሰብ ነው እና እምነትም ያድን ከሆነ በቃ በእምነትን ትንበል እንጂ ሴጣን ተሰራብኝ እያልክ እርያት ትበል። በነገራችን ላይ ከውስታሱ ጋር መልስማማው አለ። ቁራን ቢቀሩ ኖሮ ወይም ደግሞ ቁራን እንትን ቢያነቡ ጂኒዎች አይዛቸውም ብለዋል። ሰባ ሁለተኛው ምዕራፍ እኮ የጂኒዎች ምዕራፍ ወይም የጋኔኖች ምዕራፍ ነው የሚባለው። ጋኔኖቹ ጂኒዎቹ ራሳቸው ቁራንን ይሰማሉ፣ ቁራኑን ያምኑታል ከቁጥር አንድ እስከ ሶስት ብታነቡት ጋኔኖቹ ራሱ ቁራንን እንደሚያነቡን እንደሚሰሙ ነው። ቁጥር 19 ላይ ደግሞ የሚናገረው ነቢያችሁ መሐመድ ራሱ ያላህን ስም ሲጠራ ሴጣኖች ወይንም ጋኔኖች ከመሸሽ ይልቅ ሮጠው ወደ እሱ ተደራርበው እንደሚመጡ ነው የሚናገረው። ሳያል ቡሃሪ 3295 ላይ ደግሞ ማታ ተኝታችሁ ጠዋት ስትነሱ እዚ አፍንጫችሁ ሴጣን ሌሊቱ ሙሉ ስለሚያድር በውሃ ታጠቡት ይላል። ስለዚህ ሴጣ የሚለቀው እናንተ ጋር በውሃ ነው ወይንስ ቁራን ሲሰማ ነው? ይህንም ግልጽ አይደለም። እንደገና ደግሞ የኛው ሽማግሌ የሚለውን አዳምጡት። ብጥብጥን አለመፈለገን የሚያሳይ ሰዎች ይህንን ነገር አሁን እኛ ይሄንን ስህር የሚያከሽፈው ቤትና እጅ ታጥቦ ይሰጥ የለም ወይ ይሄን ከሰጠን እኮ ይከሽፋል ስንል ይሄ ሲነሳ ነው ብጥብጥ፣ እነሱና የተለዩት አሁን እያየነው ያለ ይህኛው ሽማግሌ ደግሞ እንደሰማችሁት የሚለው ምንድን ነው? እሱ ድግምትና መተትን ለማስለቀቅ ክርስቲያኖች እጣቢያችሁን ስጡን፣ እጣቢያችሁን ስጡን ስንላቸው ፊታችሁን ታጥባችሁ፣ እጃችሁን ታጥባችሁ ስሰጡን ሙስሊሞች በእሱ ጣቢ ታጥበው ይሁን ጠጥተው ይሁን አላቅም ድግምትና መተታቸው ይለቃል። አስባችሁታል? የሆነ ሼኪ ጋር መጥቼ ወይም የሆነ ኡስታዝ አባታችሁ ጋር መጥቼ እኔ ድግምት ተሰርቶብኛልና ፊትህን ታጠብና እጣቢህ ነው ድግምቱ የሚያስለቅቀው። ምን አይነት የወረደ አስተሳሰብ ነው? በእኛ ጣቢ ነው እንደ እናንተ ሴጣ የሚለቅላችሁ? ኧረ ሼም ነው። ላሽ በሉ። አሁን ለማንኛውም ብዙም ሳታስነኩ ያፈናቀላችኋቸውን መልሷቸው። እንደገና ደግሞ የዘረፋችኋቸውን ንብረቶች አሏል። በቃ መለስ መለስ አድርጉ። አይነፋም። የሰው ንብረት መብላት ሌብነት፣ አያዋጣም። ሰርታችሁ ብሉ። ሼም ነው፣ ሼም ነው፣ ሼም ነው። በቃ አይነፋ፣ መልሱ የሰረቃችሁትን።